ሰላም አሌይኩም እንዴት ናችሁ ውድ ቤተሰቦቼ፣ ሁላችሁንም ሰላም ብያለሁ። 17 ግራም ነጥብ አራት የአንገት ወርቅ ማጫወቻ ከነ ሀብሉ ይዤላችሁ ብቅ ብያለሁኝ። ሀብሉንም አሳያችኋለሁ የሱንም ግራም ዋጋውንም ማለት ነው። ከዛ ውጭ ዛሬ ቀኑ ሐሙስ ነው ኖቬምበር 6 2025 ውዶች። የወርቅ ገዝታችሁ ስራ ቦታ ለመያዝ አይመቸኝም፣ ሊወስዱብኝ ይችላሉ እያላችሁ ለሰው አማና የምትሰጡ ሰዎች በራሳችሁ ሰው ትከዳላችሁ። እውነቴን ነው ምላችሁ። ብዙ ልጆች ያጋጠማችሁ አለ። ያዙልን እያሉ እየሰጡ በዛው ላሽ። እናትሽ ውሃ ትጋትሽ። ስለዚህ መጠንቀቅ አለባችሁ፣ ለጓደኛ ለዘመድ። አንዳንዶችማ በቃ ቢጋላ እሱቅ ማለት ነው ለሚያውቋቸው ሰዎች ሁለት ሶስት ትገዛና ከዛ ከሰውዬ በቃ እሱ ዛ ስለሚቀመጥ አውቀዋለሁ ምንም አያደርግብኝ እያሉ የሚሰጡ ሰዎች አሉ፣ ገንዘባቸውን ወርቃቸውን ይጃዛ ቤት ስለምትቀመጥ ብቻ አከራይዋ በቃ ያዥሊ ብለው የሚሰጡ አሉ። እሰቡት በኋላ ግን የለም ገንዘብሽን እንዳለ ወርቅሽን የምትዘረፊ አንቺው ሰዓትሽ ማለት ነው። በኋላ ታለቅሳላችሁ፣ ጠላት ታፈራላችሁ፣ መጠንቀቅ አለባችሁ። ከዛ ውጭ ግን እኔ ዛሬ ይዤላችሁ የመጣሁት የአንገት ወርቅ እንደምትመለከቱት፣ ለማጌጥም እንዲሁም ደግሞ ገንዘብ ለመያዣም የሚሆን አሪፍ ወርቅ ነው ማለት ነው። ለዚህ ቻናል አዲስ ከሆናችሁ ያው የተለመደውን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮውን ከወደዳችሁት ላይክ እና ሼር እያደረጋችሁ ለብዙ ሰው እንድደርስ አድርጉ። ሀባይ ግራሙ 25 ግራም ነጥብ 9 ነው ማለት ነው ከሀብሉ ጋር። የዚህ ዋጋ ደግሞ አሁን አሳያችኋለሁኝ። ወርቅ ስትገዙ እናንተ ለምሳሌ አሁን የዚህ የወርቅ ዋጋ ስንት እንደሆነ እንመለከታለን። እዚህ ጋር አሁን 12500 ሪያል ነው እንደምታስቡት፣ 12500 ሲካፈል ለ25 ግራም ነጥብ 9 ብላችሁ ታካፍሉታላችሁ። አንድ ግራም በስንት እንደሚመጣ ማለት ነው ውዶችዬ። እና ወርቅ ልገዙ ካሰባችሁ ቀጥታ ወርቅ ቤት ሄዳችሁ ይሄን ያህል ነው ካላችሁ በግራም ዋጋ ተስማምታችሁ፣ ነገር ግን የምገዙት ወርቅ በጥቅሉ ይህን ያህል ሺ ነው ታላችሁ የዛን አውጥታችሁ ስልካችሁ ላይ ታካፍሉታላችሁ። ለምሳሌ 10 ግራም ከሆነ ምገዥ የአስር ግራም ዋጋ አምስት ሽር ያል ነው ካለሽ 10 ግራም 5000 ሲካፈል ለ10 ብለሽ ታካፍይዋለሽ አስበሽዋል። ስለዚህ ይህንን ማወቅ አለባችሁ። እሱ እንዳለው ከሆነ ያኔ ዋጋው ልክ ነው ብላችሁ ካሰባችሁ ትገዛላችሁ። አጭበርብሮናል ብላችሁ ካሰባችሁ ደግሞ ያካፈላችሁትን ታሳዩታላችሁ ማለት ነው ከበለጠም ካነሰም እና ወዶችዬ፣ ይሄ የማድረጋችሁን እንዳትረሱ ወርቅ ገዝታችሁ ልክ እንዳልኳችሁ በራሳችሁ መያዛችሁን እንዳትረሱ ማለት ነው። ከደረሰ ጋብገዙ አሪፍ ነው፣ ካልሆነም ግን በራሳችሁ እጅ አስቀምጡ እንዳትዘረቁ። ይሄን የምላችሁ ያምራል ግን ይሄ ማሻአላህ፣ ስፈልጉ ታጌጡበታላችሁ፣ ስፈልጉ ደግሞ አስቀምጣችሁ እንደ ገንዘብ ማስቀመጫ እንደ ትርፍ ይሆናችኋል። ማለት ነው። ውድ ቤተሰቦች ግዙ ግዙ። ምክንያቱም ወርቅ አያከስርም፣ ወርቅ አያከስርም። ምን ጊዜም ቢሆን የሚሟማ ነገር አይደለም፣ የሚበላሽ ነገር አይደለም። ሁል ጊዜ አዲስ ነው። ብታጌጡም አዲስ ነው፣ ብታስቀምጡትም አዲስ ነው። ስለዚህ ልብስ ከምገዙ፣ ሌላ ነገር ከምገዙ ገንዘብ ካላችሁ ደግሞ በቂ በጣም ብዙ ብር ካላችሁ ቦታና ቤት መግዛታችሁን አትርሱ። ከዛ ካነሰ ነው እንግዲህ ወርቅ ሁሉም አትራፊ ስለሆነ ማለት ነው። ቤትም ያተርፋል፣ ቦታም ያተርፋል፣ ወርቅም ያተርፋል። የወርቅ ግን ደስ የሚለው ነገር ምንድን ነው? ወር ሁለት ወር እቀመጥ አትሉም። የሆነ ነገር ቢቸግራችሁ